ሀይሚና ብሩክ ዛሬ እንግዲህ በአዲስ ነገር መጠውልናል ማለት ነው። በምሽት ምን አጋጠማቸው? ያው እስከዛሬ ዱባይ ላይ ሰንበት በት ሲሉ ጥሩ ጊዜ ሲያሳልፉ በቀን የነበረውን ድባብ ወይም ደግሞ የቀን ውሏቸውን ነበር ሲያሳዩን ቪዲዮ ሲለቁልን የነበረው። አሁን ግን በምሽት መጠዋል። በምሽቱ ደግሞ ሲመጡ ሀይሚ ምን አጋጠማት? ብሩክስ በጣም ከፍቶኛል ብሎ የተናገረው ነገርስ ምንድን ነው? ሀይሚን ብሮክም ብሩክም ደብሯቸው የነበረው ነገር ምንድን ነው የሚለውን ነገር ሀሳብ እንሰጥበታለን። ሌላኛው ደግሞ እንግዲህ ሀይሚና ብሩክ በሚገርም ሁኔታ የዱባይ ቆይታቸውን አጠናቀው ወደ አዲስ አበባ ለመሄድ እንግዲህ ጉዟቸውን ጀምረዋል ማለት ነው። እንግዲህ በዱባይ ላይ ስለነበራቸው ቆይታም ብዙ ያስተላለፉት መልእክት አለ። ብዙ ነገሮችንም ተናግረዋል። ሀይሚም ብሩክም እርስ በእርሳቸው እንግዲህ በጣም ተመሰጋግ ነው። ብዙ ነገሮችን ተባብለዋል ማለት ነው። ስለዛ እናወራለን። እንግዲህ ውዴ ቻናል ላይ ቤተሰቦች ለመጣችሁ ከልብ አመሰግናለሁ። የጨረቃ ፋሚሊዎች በያላችሁበት ሰላምና ፍቅር እመኝላችኋለሁ። እንግዲህ ያው ሀይሚና ብሩክ ሰሞኑን ዱባይ ላይ ነው ጥሩ ጊዜያትን እያሳለፉ የሚገኙት። በጣም ጥሩ የሚባል ለእነሱ ብቻ ሳይሆን ለእኛም ለአይናችን የሚማርክ ደስ የሚል ቦታዎችን እያሳዩ ለእነሱም ደግሞ እርስ በእርስ እየተሳሰቡ እርስ በእርስ እየተደጋገፉ እንግዲህ በዱባይ ላይ በጣም የሚገርም ቆይታን አድርገዋል ማለት ነው። በስተ መጨረሻም እንግዲህ ሰዓታት ሲቀራቸው ወደ አዲስ አበባ በረራ ለማድረግ ወይ ደግሞ ጉዟቸውን ወደ ኤርፖርት ለማድረግ በጣም የተወሰኑ ሰዓታቶች ሲቀሯቸው እንግዲህ ሀይሚ ያላሰበችው ያልጠበቀችው ነገር ገጥሟታል ማለት ነው። ትንሽ ብሩክ በጣም ተረብሾ ነበር ሀይሚን በድንጋጤ ብዙ ነገር እያሰበች ነበር ና በስተ መጨረሻም እንግዲህ ሁኔታው ወደ ጥሩ ነገር ተመልሶ ጥሩ ነገር አጋጥሟቸው ሁሉን ነገር በጥሩ ሁኔታ አሳክተውት እንግዲህ ወደ አዲስ አበባ ለመሄድ ወስነዋል ማለት ነው። ያጋጠማቸው ነገር እንግዲህ ሀይሚ ስልክ ረስታ ጥላ በጣም ሲፈለግ እንደጠፋ በጣም ስልኩ ደግሞ ውድ ስልክ ነው ታውቃላችሁ፣ አይፎን ስልክ እንግዲህ ታቃላችሁ በጣም ውድ ነው። ከመቶ ሺህ ብር በላይ ነው እና አስቡት። ለመዝናናት ሄደው ብዙ ወጪ አውጥተው ብዙ ነገሮችን አድርገው ሄደው በስተመጨረሻ ባለቀ ሰዓት እንግዲህ የስልክ መጥፋት ማለት በጣም ከባድ ነገር ነው፣ የማይታሰብ የማይጠበቅ ነገር ነው። እና እንደዛ ሲሆን ብሩክ በጣም ሁኔታው አሳዝኖት ነበር፣ አስከፍቶት ነበር። ባለቀ በአስራ አንደኛው ሰዓት እንግዲህ ይሄ ነገር አጋጠመኝ ብሎ በጣም ደንግጦ ነበረ። ሀይሚን በጣም ደንግጣ ነበረ ማለት ነው። ግን ሁሉ ነገር ለበጎ ነው። ሁሉ ነገር በምክንያት ነው የሚሆነውና ልበቀና ስለሆኑ ምንም ነገር መጥፎ ነገር፣ መጥፎ አመለካከት፣ መጥፎ አስተሳሰብ ስለሌላቸው እንግዲህ እነዚህ ምርጥዬ ልጆች ፈጣሪ ወዶና ፈቅዶላቸው እንግዲህ ካሰቡት ነገር አይደለም የሚያስጠላ ኒንጃ ስልካቸው ቢጠፋ በጣም ብሩክ ከሀይሚ በላይ በጣም ነው የተጨነቀው። ማለት ሀይሚ ደብራታል ብሎ ስላሰበ ስለተጨነቀ ማለት ነውና ግን ስልኩ ተገኝቷል እንዳልኳችሁ ኒንጃ የጣለውን መጀመሪያ ላይ ሲናገር ነበር። ብሩክ ራሱ ሀይሚን ይዟት ሲሄድ በቃ ዱባይ በጣም ሙሉ ነገር የተጠበቀ ነው፣ ሴኩሪቲ ያለው ነው፣ ሴፍቲ አለው። በቃ ማለት ምንም የያንዳንዱ ቦታ ካሜራ አለ። ስለዚህ እቃ ብንጥልም ብንረሳ፣ ምን ብንልም እናገኘዋለን እያላት እየነገራት ነበረና በስተመጨረሻም እነሱ ላይ ደርሶ በወሬ የሚሰሙትን ሰው እንደዚህ ያለ እንደዛ ያለ የሚለውን ነገር የሰሙትን በአካል በተግባር እንግዲህ የእነሱን ስልክ ጥለው መልሰው ሰው ሰጧቸው። እንግዲህ አመስግነው ስልካቸውንም ተቀብለው እንግዲህ በብሽት ጥሩ ጊዜያቶችን አሳልፈው ደስ የሚሉ ቦታዎችን ሄደው አይተው ተዝናንተው ተመሰጋግነዋል። በጣም ነው ደስ የሚለው። ሀይሚ ተናግራለች፣ በጣም ደስተኛ ነኝ ካንተ ጋር ዱባይን ለመጀመሪያ ጊዜ በማየቴ በጣም ደስተኛ ነኝ ብላለች እና ብሩክም በጣም ደስተኛ እንደሆነ የሚያስጨራርሳቸው ፕሮሰሶችንም እንግዲህ እየሄደ እየመጣ እያስጨራረሰ እንደነበረ ሀይሚን በጣም በቃ እንዳስደሰታትና በቃ ለእሷ የቻለውን ሁሉ ነገር እንዳደረገላትና ብዙ ነገር ብሏታል። ብቻ ሀይሚ ደግሞ በዚህ ነገር በጣም ደስተኛ ሆና እንግዲህ ተመሰጋግነው በስተ መጨረሻ እንግዲህ ወደ አዲስ አበባ ለመሄድ ወስነዋል ማለት ነው። እንግዲህ እውነት ለመናገር ዱባይ ላይ ይሄ ሁሉ ቀን መቆየት ራሱ ከባድ ነው ያለ ምንም ማጋነን ያለ ምንም ማዋሸት፣ ምክንያቱም ወጪው ከባድ ነው፣ በጣም ከባድ ነው። እያንዳንዱ ምግብ መጠጥ አለ፣ መኝታ አለ፣ መዝናኛ ቦታ ስትሄዱ፣ እያንዳንዱ ብር ብር ነው የሚጠይቀውና እነዚህ ልጆች ደግሞ ገና ታዳጊ ናቸው። ብራቸውን በአግባቡ መያዝ ማያዝ አለባቸው ብዬ ነው ማስበው። ና ሀይሚዬ፣ እንግዲህ ሁሉ ነገር ተስተካክሎልሽ፣ ተሳክቶልሽ፣ የሆነ ሙሉ ደስታሽን ይዘሽ በመመለስሽ ደስ ብሎናል። ለምን ስልክሽ ቢጠፋ የሆነ የተዝናናሽ ሁሉ ነገር ሊጠፋብሽ ይችላል። ምክንያቱም ይህ ስልክ ማስታወሻ ነው የተሰጠሽ፣ ብዙ ነገር የምትሰሪበት ስልክ ነው። ምናምን ጠፍቶብሽ ቢሆን ግማሽ በግማሽ ነው ደስታሽ የሚሆነው የነበረው። ና እግዚአብሔር ደግሞ ረድቷችሁ ይህ ስልክ ተገኝቶ ደስተኛ ሆናችሁ ወደ ቤታችሁ ተመልሳችኋል። ና ፈጣሪ ከዚህም በላይ ደስታችሁን ያብዛው። ብሩክም አንድ ነገር ቃል ገብቷል፣ ታቃላችሁ። ብሩክ ቃል ከገባ ያንን ነገር ሳይተገብር ወደኋላ የሚልበትን ምክንያት ምንም ነገር የለም አይተነዋል። ከ ከአንድ ሙለ ሶስቴ፣ አራቴ፣ አምስቴ፣ አስሬ ማለት ይቻላልና ቃል የገባውን ነገር በተግባር የሚያሳይ ሰው ነው። ብሩክን ለየት የሚያደርገው ከሌሎች ሰዎች በቃ በቃል ሳይሆን በተግባር የሚኖር ሰው ነው። በቃሉ የሚቆም ሰው ነው በተግባር ሰርቶ የሚያሳይ ሰው ነው። ማለት የእውነት ነው የምላችሁ ብዙ ሰዎች በቃላቸው ብዙ ነገሮችን ሊናገሩ ይችላሉ። ብዙ ነገሮችን አድርጋለሁ ብለው ሊያወሩ ይችላሉ። ግን በተግባር ሆኖ አድርገውት የሚገኙት ደግሞ ውስኖች ናቸውና ከነዛም ውስጥ እንግዲህ አንደኛው ብሩክ ነው። በጣም በጣም ልዩ ሰው ነህ። በጣም ትለያለ። እንግዲህ ከአራቱ ልጆቻችሁ ጋር በሰላም ደርሳችሁ በሰላም ስለተመለሳችሁ እጅግ በጣም ደስ ብሎናል። እንግዲህ ብሩክ ደግሞ ሌላ አንድ ቃል ገብቶላታል ወደ ኢትዮጵያ ስንገባም እንግዲህ ጥሩ ቦታዎችን ወስዶ እንደሚያዝናናት በጣም ደስ የሚሉ ጊዜያቶችን እንደሚያሳልፉ እንግዲህ ቃል ገብቶላታል። ሀይሚን በጣም በጉጉት እየጠበቀችው ነው። ለሀይሚ ደግሞ ለመቶ ሺህ ስትገባ በጣም ብዙ ተመልካቾችም በዚሁ አጋጣሚ ላይክ፣ ሼር፣ ሰብስክራይብ እናርጋት፣ እንገፋፋት፣ እናገፋፋት፣ እናሳድጋት፣ እናበረታታት ሀይሚዬን በቅርቡ ና። ብዙ ሰዎችም ለሀይሚ ትልቅ ሰርፕራይዝ እንዳዘጋጁላት እንግዲህ እየተናገሩ ይገኛሉና ብሩክም እንግዲህ ለመቶ ሺህ ስትገባ ትልቅ ሰርፕራይዝ ያደርግላታል ብዬ አስባለሁኝ። አው ኢትዮጵያ ውስጥ በጣም ብዙ ያልታዩ፣ ያልተወራላቸው፣ ያልተነገረላቸው፣ ያልተዜመላቸው ብዙ በተፈጥሮ የተንቆጠቆጡ በጣም ለዓይን የሚማርኩ በጣም መንፈስን የሚያድሱ ብዙ ቦታዎች አሉና እዛ ሄዳችሁ ደግሞ እንግዲህ ጥሩ ጊዜያትን እንደምታሳልፉ አንጠራጠርም። ዱባይም እንግዲህ እግዚአብሔር ሲፈቅድ አንድ ቀን ደግሞ ተመልሰን መጠን ጥሩ ጊዜያትን እናሳልፋለን። ለዛሬው ግን የነበረን ቆይታ ይሄንን ይመስል ነበረ ብለው እንግዲህ ደስ ብሏቸው በደስታ አብሯቸው የነበረ ቢኒንም በጣም አመስግነውት አድንቀውት አክብረውታል። በደንብ ነው የረዳቸው። በሰው ሀገር ስትሄዱ በቃ ቀኑ ማታውም ጨለማ ነው የሚሆንባቸው፣ ሰው የምታቁት ከሌለ በቃ ሀገሩን ሀገር የሚያስመስለው ሰው ነውና እንግዲህ የሚያውቁት ልጅ ጓደኝነቱ ምኑም እንዳለ ሆኖ በጣም የረዳቸው ያሰበላቸው ከመጀመሪያውም እስከ መጨረሻው አብሯቸው የሆነ ሰው በሹፍርናውም፣ በካሜራ ማንነትም፣ በጓደኝነትም፣ መንገድም፣ ቦታን በማሳየትም ብዙ ነገሮችን የረዳቸው ልጅ ነውና ሀይሚም ብሩክም እስከ ጥግ ድረስ አመስግነውታል። መመስገንም የሚገባው ልጅ ነው። በዚሁ አጋጣሚ ግን ያው ብዙ ሰዎች ዘንድ ተወዳጅነትን አትርፋል። እንግዲህ በሀይሚ በቡራ የመጣብንን ሰው አንጨክንም። ታውቃላችሁ፣ ለእነሱ ስንል ብዙ ነገሮችን እናደርጋለን፣ ብዙ ዋጋ እንከፍላለን። እስከ መጨረሻው ማለት ነውና አንተም እነሱን ተቀብለ በጣም መልካም ነገር ስላደረክላቸው፣ እናመሰግናለን፣ እንወድሃለን። አይምዬና ቦራ ደግሞ በሰላም ግቡልን፣ በሰላም ድረሱልን። እንግዲህ ብዙ ነገሮችን አይታይታችሁናል። በአጭር ጊዜያት ውስጥ በአጭር ቀናት ውስጥ ብዙ ነገሮችን አሳልፋችኋል እና ደስ የሚል የማይረሳ ታሪካዊ ጉዞ ነው። እንደተናገርኩት ሀይሚ በጣም እድለኝነቷ በቃ የመጀመሪያ ጉዞ ነው። የመጀመሪያ ፕሌን ላይ የተሰቀለችበት ነው። የመጀመሪያ ከሀገር የወጣችበት ቀን ነው። የመጀመሪያ ፍቅረኛዋ ነው። የመጀመሪያ ደስታዋን ያገኘችው ከብሩክ ነው። እንግዲህ አስቡት። በስመአብ ይለያል በቃ በጣም የተገጣጠመ ደስ የሚል ነገር ነው። ኢን ዌይስ ግን በጣም በምሽት እንዳደይ ነበር ያ በቃ፣ እንዴት በላችሁ! በጣም ነው የፈኩት በቃ ፍክትክት በቃ እንደ ጽጌ ሬዳ አበባ ና በጣም ነው የምታምረው ሀይሚ እየቀመማ የኔ ቆንጆ። ደስተኛ ስለሆነች ደስ ብሎናል። ብሩክም ቃልን ጠብቀ መውሰድ፣ እንወድሃለን እናከብራለን። ለማንኛውም ግን ውድ የቻናል የቤተሰቦች በሀይሚ በቡራ ደስታ የተደሰታችሁ ሰዎች ሰላማችሁ ይብዛልኝ። ላይክ ሼር ማድረጋችሁ እና አትርሱ የኔ ምርጦች። ወሬ ጠፋብኝ ግን ከልጁ ጋር ሲለያዩ በጣም ነው በቃ የደበረኝ እኔ ራሴ። አንዳንዴ መተዋወቅ፣ መቀራረብ፣ መግባባት ቀላል ነው። እንዲህ ደግሞ ከምትወዱት ሰው ጋር በአጭር ጊዜ ውስጥ ከተግባባችሁ ሰው ጋር ደግሞ ተለያይታችሁ ቻው ቻው ተባብሎ መለየት ደግሞ ወይኔ ስሜቱ በጣም ከባድ ነው። እኔ ይህን ስሜት በደንብ ነው የማውቀውና ብሩክም ያው በጣም አመስጋኝ ሰው ነው የምር ስታመሰግኑ በቃ ያላችሁን በቃ በቂኝ ነው ብላችሁ ስታስቡ ከፈጣሪያችሁ ጋር ስትነጋገሩ ላከበራችሁ ሰው ክብር ስትሰጡ የበለጠ እየተጨማመረላችሁ እየተጨመረ ጥሩ ነገሮች እየገጠሟችሁ ነው የሚሄዱት እና ብሩክ አመስጋኝ ስለሆነ ነው ብዬ ነው የማስበው። በቃ ስኬት ላይ የደረሰው ብዙ ህልሞች፣ ብዙ እቅዶች እንዳሉ ተናግረሃል። ከሀይሚጋም ለብቻም ብዙ ያሰብካቸው እቅዶች እንዳሉ አቃለውኝ እና ያንን ደግሞ ተሳክቶልህ ደስተኛውነ እስከመጨረሻው በአቋም ጸንተ ለማየት ያብቃን። በጣም የምትለይ ሰው ነው ሀይሚን እንግዲህ ከዚህ ብንቀርስ ምናምን እያለ ነበረ። ያው ለመዝናናት ነው እንጂ የሰው ሀገር የሰው ነው። እኔ ለማንም በቃ ከሀገር ወጥቶ እንዲኖር አልመኝም። በቃ በኢትዮጵያ ውስጥ ሆኖ ደስተኛ ህይወት እንዲኖር ነው የምመኘውና ሀይሚና ብሩክም ደግሞ ይህንን ደስታ አግኝታችሁ ፈጣሪ የፈቀደው ነገር ሆኖ ጥሩ ህይወት እንድትኖሩ ነው የምንመኝላችሁ። ና ጨረቃ ፋሚሊዎች እንኳን ደስ ያላችሁ። የዛሬው ይለያል በጣም በቃ ስለይሽ በእንባ ዱባይን ተለያይተው እንግዲህ ወደ አዲስ አበባ እየገቡ ይገኛሉ። በሰላም ድረሱ። በጣም ነው የምንወዳችሁ። ላይክ ሼር አድርጉ። አመሰግናለሁ። ሰላም እደሩልኝ።